ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁ በዳርቻ ሰላማችሁ ብዛልኝ። ዛሬ ተመልሼላችሁ መጥቻለሁ። ጠፍቻለሁ አቃለሁ፣ ግን ሰሞኑን በቃ በተለይ ሰሞኑን ጀምሮ ጉራጌን ሰደብሽ በሚባለው ሀቢባን ብዙዎች እየተሳደቧት ብዙዎች እየተናገሯት ይገኛሉ። አሁን ላይ እንደውም ጭራሽ በቃ ልጆቿን በስከበሳደብ በተለይ ወንዱ ልጇን ይሄ ዱዳ ልጅ ምናምን በእግዚአብሔር በእግዚአብሔር ስርዓት ትግቤ እውነት ነው የምላችሁ። ኧረ ተው ልጇ ጤናኛ ነው፣ እግዚአብሔር ይመስገን። ልጆቿ ጤነኛ ናቸው። ግን ኢቭን እንኳን ኢቭን እንኳን ታማሚ ቢሆኑ እንደዚህ ተብሎ አይሰደብም። ምን ስንት አይነት ጭንቅላት አለ ግን ስንት አይነት ንፍጥ ጭንቅላት ነው ያለው። ስንት አይነት ስንት አይነት ዝም ብሎ የሆነ ብቻ አላውቅም ማገናዘብ የተሳነው ህዝብ አለ። የእውነት ነው የምላችሁ፣ በጣም የሚያስጠላ ነው። እች ልጅ ምን አደረገች? በመነገራችን ላይ ላይቭ ላይ የተናገረችው እሷ በበጎ ነው። አንዳንዴ ሰው በራሱ ትርጓሜ ነው የሚጠቀመው ማለት ነው። እሷ ያለችው ጉራጌ ለቅሶይል፣ ሰርጋይል፣ በዓል ነዋይል ስራ ነው የሚሰራው የስራ ሰው ነው በሚል ነው የተጠቀመችው። ሌላው ግን ጥብ አርግቶ የሆነ ጠምዝዞ ጉራጌ ለቅሶ ያቀም ለቅሶ ሀዘን አይቀመጥም ሰርጋ አቅም ብላ አለች ነው ጉራጌ። በሰርጋ አሰራረጉን ታውቁታላችሁ። የጉራጌ ባህል ምግብ አሰራርም ሆነ ባህላቸው ከማንም ከምንም በላይ የሆነ እንደሆነ ይታወቃል። እና ደግሞ እሷም ጉራጌ ነኝ፣ የጉራጌ ማህበረሰብ ነኝ ትላለች። እና ይህንን ያለችው እሷ በጥሩ ሆና አስባ ነው። እናንተ ግን በቃላርን ነገር መጠምዘዝ፣ ይህን ነገር ማራዘም የሚወድ ህዝብ። ይሄ ነገራችን ኮኖኛን ኢትዮጵያን ወደ ኋላ ያስቀረን እንዳናደግ እዛው ያስቀረን ይሄ ነው። በቃ አንዳችን ለአንዳችን ቅን አናስብም። ነገሮችን በቅን አናደርጋቸውም፣ በቅን አናስባቸውም። በቃ አጠምዝዘን በቃ ወደ ነገር ቆንጆንም ነገር ጥሩንም መጥፎንም ወደ ነገር ነው የምናዞረው። እቺ ሰው ያለች የተናገረችውን በጥሩ ነገር ነው፣ በመጥፎ ነገር አይደለም። በመጥፎ ነገር እንኳን ቢሆን ስንት የሚሳደብ አለ። ስንት አማራ እንዲሆነ ኦሮሞ እንዲሆነ ትግሬ እንዲሆነ አፋር እንዲሆነ ጉራጌ እንዲሆነ ወላይታው እንዲሆነ እያለ የሚሳደብ ስንት አይነት ሰው አለ። ስንት አይነት ፖለቲከኛ አለ። እስኪ ወንድ ከሆናችሁ እነኛን ተሳደቡ። ወንድ ከሆናችሁ እነኛን ዘቅዝቁ። እቴ በቃ አንድ ጻድቅ ሰው አንድ የሆነ ጥቂት ስህተት እሱንም በጥሩ ሆነ በመጥፎ ተሳሳጠ። በቃ ነገሮችን ሁሉ ክብድ እምታደርጉት እንዴ? እችልች ስንት በጎ ነገር አድርጋለች። ስንት ሰው አስታርቃለች? ስንት ሰው አገናኝታለች። ስንት የመዳም ቅመሞችን ከስንት ጉድ ከስንት እቤት አውታለች። ለስንት ሰው ድምፅ ሆናለች። ለታመመ ስንት ገንዘብ ሰብስባለች። እንዴ አንድ አንድ ስህተት ሁሉ ነገር ገደል ይከታ። ይሄ ችግራችን እኮ ነው። በቃ እኛ በሻ ጋር ጥሩ ነገርን ከማራዘም ጥሩ ነገርን ከማሰራጨት ይልቅ አንድ ስህተትን ይዘን እንዴት ነው ሁሉን ነገር ገደል የምንከተው? በአንድ ስህተት ሁሉን ነገር ነው የምናበላሸው? ስንት በጎ ነገር አርጋለች። ስንት ነገር አድርጋለች? ስንት ጥሩ ነገር አርጋለች ኢቭን አንድ ጥፋት ይሄን ነገር እንኳን እውነት እንደ ጥፋት አድርገው ቢሆን እንኳን እንደ ጥፋት ተናግረው እንኳን ቢሆን ያ ብዙ ነገር ወይ ይሄን ጥፋቱን ያሸፍንላት። ሀቢባ እንዲ እንዲ እንዲ አጥፍተሻል፣ እንዲ ለምን እንዲ አለሽ፣ በኖርማል መጠየቅ አንድ ነገር እኮ ነው። ይሄ ነገር ያሰድባል፣ አሰድብ የሚያሰድብ ነገር አለም። ሰው በጥሩ ሁኔታ የተናገርኩት ብላም ተናግራለች። በመጥፎ አስባም አይደለም የተናገረችው። እትስ ኦኬ፣ በመጥፎ ቢሆን እንኳን በጥሩ ነገር መጠየቅ ነው። እቺ ልጅ ብዙ ብዙ ብዙ ጥሩ ነገር አድርጋለች። ፖለቲካ ፓርቲ ማደለች ማንኛውም እንደ ብሄር እንደ እምነት ሁሉንም የምትረዳ ናት። ብሄር እምነት ማንነት ሳይቀይር ሳትለውጥ ሳታስብ ይሄ ይሄ ከዚህ ሃይማኖት ስለሆነ አላስገባም አልረዳም አይረዳም እዚህ ቤት ሳትል ሁሉንም ረድታለች፣ ሁሉንም አግዛለች። በሙዷ ፈታ እያለች ነው፣ ጌም ብትጫወት ምንም ምንም ብትሰራ ማለት ነው። የእውነት ከማንም ከምንም ያልተናነሰ መልካም ነገር አድርጋለች ግን ወጥቶ የሚሳደብ አሁን ብዙ ላይቮች አሉ። ብዙ ላይቭ ላይ በስድብ ብልግና የሚያስጠላ ነገር እያደረጉና እየተናገሩ ጊፍት ስንሰጥ ምንል ቁጭ ብለን የሚስቅ አሻንጉሊት እየላክን ልብ ቅርጽ እየላክን አንበሳ እያወረድን የምንመለከት ማለት ነው። መልካም ነገር ጋር መልካም ነገር ብናደርግ መልካም ነገር ጋር ቁጭ ብለን ጊዜያችን ብናባክ ምድ ነው። የሚገርመው በጣም የሚገርመው ነገር በጣም የሚገርመው። እሺ እሷን ስደቧት። ሶሻል ሚዲያ ላይ እንደመጣለ ሶሻል ሚዲያ ላይ እስከመጣችሁ ድረስ መሰደብ መዘቅዘቅ ብዙ ነገር አለ። ልጇን የምናደረጋችሁ ምን አደረጋችሁ? አንድ ፍሬ ሕፃን ክፉና ደጉን ያለየ ሕፃን ያ ዱዳ ልጇ ዴ እናስ ያወቀ ትልቅ ልጅ ቢሆን እንኳን እሺ፣ አንድ ፍሬ ምንም ማቅ፣ ክፉና ደጉን ማቅ፣ እናቱ ምን እያደረገች እንደምትውል ምን እያደረገች እንደምትሰራ ማያቅ፣ ምንድን ነው እዚህ መሰደብ ውስጥ እዚህ እና እዚህ ስድብ ውስጥ የሚያስገባው ልጆቹ ምንድን ነው? ስንት አይነት ስንት አይነት ጭንቅላታችን መያስብ ሰዎች አለን፣ ግን በነገራችን ላይ ስንት አይነት ዶማ ጭንቅላት አለ። በተለይ ኢትዮጵያኖች ውስጥ ያለው በጣም ያለው ችግር የምንኖር ምንድነ ታቃላችሁ? ጥሩ ነገር አንደግፍም፣ መጥፎ ነገር ጋር ተሰልፈን ቂጥ ለቂጥ ስንጋፋ ነው የምንታየው። አንዱ አሁን ስለ ብሄር ሙልጭ አርጎ እየተሳደበ ብሎ ብለን የምንከታተለው ፖለቲከኛ የምናፈምሰው ሰው ማነን? እኛ አይደል እንዴ? እኛ አይደል እንዴ ፖለቲከኛ የምናፈምሰው? እውነት ብሄር ሲነካ የሚያንገበግበን ከሆነ ፖለቲከኛ ቤት ምን እናደርጋለን? አይ የኛ ብሄር ስለተደገፈ ቁጭ ብለን እዛ በርታ ደግፍ እያለን ምን ሆነ። ነገ እናንተ ብሄር ጋር እንደማይመጣ ይሄ ስድብ በምን ታውቃላችሁ? ገባችኋል? ፖለቲከኛውን እንኳን የምናፈምሰው ሰው እኛ ነን። እቺ ልጅ እውነት እንኳን ተናግራ ቢሆን አንቀን ስህተት፣ ያን ሁሉ መልካምነቷን ገደል የሚከታ አይደለም። በገብታችሁ ገስት ላይም ሆነ ሄዳችሁ ሀቢባ እንዲህ ጥፋት ነው የሰራሽው፣ ለምን እንዲያልሽ እንዲያልሽበትስ መንስኤ ምንድን ነው? እንዴት አስበሽ ነው መጠየቅ አንድ ነገር ነው። ሰብሰብ ብላችሁ ሄዳችሁ መጠየቅ ነው። ህፃን ልጅ ከመሳደብ ከመዘቅዘቅ። አንድ ህፃን ልጅ ይሄ ዱዳ ልጇ። እናት በልጇ አትደራደርም፣ እናት በልጇ አትደራደርም። እንዴ ማንኛውም እናት ልጇን በሽተኛ ሲባልባት ልጇ ጤነኛ ነው በሽተኛ ቢሆን ምን አልቅስም፣ እንደምሰብሩ ኢቭን ታማሚ ልጅ እንኳን ቢሆን እግዚአብሔርን ያምመው ሰው አይደለም የሚያሳምመው። የሰውን ልጅ ልጁን ሳይሆን እየሰደባችሁ ያላችሁት እራሳችሁን ነው፣ እግዚአብሔርን ነው እየሰደባችሁ ያላችሁ። የምታመልኩትን ፈጣሪ ነው የምትረግጡት። ነገሩ ተሳዳቢና እንደዚህ አይነት ንፍጥ ጭንቅላት ያለው ሰው እንደ ፈጣሪ እንዳለም ያስባል ፈጣሪን ይፈራል ብላችሁ ታስባላችሁ? ምን አስባችሁ ነው ግን? በጣም የሚያስጠላ ነገር ነው። በጣም አንዳንዶቻችሁ በተለይ የምታስቡትም የምታደርጉትም እኔ አሁን ብዙዎች የጉራጌ ልጆች እየተሳደባችሁ ነው። ከመሳደብ ይልቅ መጠየቅ አንድ ነገር ነው። እች ልጅ ስንት ብዙ መልካም ነገር አላደረገችም ወይ ብዙ ጥሩ ነገር አላደረገችም ወይ? በቃ እኛ ኢትዮጵያን ጋር ይሄ ነው ችግራችን። በቃ ብዙ መልካም ነገር ተደርጎ አንድ ስህተት ቢታይ አይ፣ እንዴት ይወራል ከማስታረቅ ይልቅ ጉዱን ይሄንን አንድ ስህተትን ከማስታረቅ እና ቦታ ከማስገባት ይልቅ ነገሮች ማበላሸት ማራዘም ነገሩ ማቀጣጠል ለምንወደው መሳደብ መዘቅዘቅ እንዲሆነው እንዲወጡ እንዲወርዶ እንዴ መሳደብ እችል ልጅ ከሶሻል ሚዲያ ያጠፋት። ይበልጥ በነገራችን ላይ መገፋት ይበልጥ ጠንካራ ነው የሚያደርጋችሁ። ይበልጥ በቃ እንደውም እችል ልጅ ወደፊት ነው ፑሽ የምታረጓት። በቃ በቃ እነኝን ሰዎችማ ተሽዬ ውጪ የተሻለ ቦታ ሊያዩኝ ይገባል የሚል ኢነርጂ ነው የምትሰጡት። በነገራችን ላይ እንደዚህ በጣም መጥፎ ነገቲቭ አስተሳሰብ ያላችሁ ኢነርጂ ነው የምትሰጡት፣ ኢነርጂ ነው የምትጨምሩት በዛ ሰው። እናንተ ያን ሰው የቀበራችሁ፣ ያን ሰው ወደኋላ የመለሳችሁ ይመስላችኋል። ኢነርጂ ነው የምትሰጡት። ግን በቃ እሷን ብትሳደቡ፣ ባሏን ትሳደቡ፣ ቤተሰቦን ትሳደቡ፣ ልጆቿን፣ ግን ገና አንድ ፍሬ ልጅ ናቸው ማያውቁ ክፉና ደጉን ያለዩ ልጆች ናቸው። በቀድ በኢየሱስም በነገራችን ላይ በአበሻና በኢትዮጵያ ባህል ላይ ያለው ወይንም በጣም የሚያስጠላው ማንነታችን ህብረት አለን፣ እንተባበራለን። በጣም ደስ የሚል ባህል አለን። በጣም እምነት አማኝነን ግን አንዱ አንዱ ሲያድግ አይወድም። አንዱ አንዱ ሲለወጥ አይወድም። ከጥሩ ነገር ይልቅ መጥፎ ነገር ምርጫችን ነው። ከጥሩ ይልቅ መጥፎ ነገር ነው የምናበረታታው። ኢቨን እስኪ ቪዲዮ እንኳን እንደው ቲክቶክ ላይ ሲፖሰት አንድ በጣም ከባህላችን ያፈነገጠ ወይ ስድብ የሚያስጠላ ነገር ካየን፣ በቃ ስናራግብ፣ ስንሸርት፣ ስናራግብ፣ ስናርገበግብ ምንውለኛ ነን። ጥሩ ነገር ስ አንድ መልካም ነገር ስቲ ፖሰት ቪዲዮን የሚያዩ የለም፣ እንኳን ሼር የሚያደረገው እስክሮን የሚያደርግ ነው። በጣም የሚያስጠላ ነገር ነው። የሚወድልን ማይሆን ነገር ነው የምንከተለው፣ መጥፎ ነገር ነው የምናደንቀው። ይሄ ነገራችን እስከ መቼ ነው? ች ልጅ ብዙ ነገር አድርጋለች። መልካም ነገሮችን ሰርታለች። የታመመ ተረርቷል። በሷ ፔጅ ግራ የገባው ተረርቷል። አይምሯቸው ለቀው ራሳቸውን ሊያጠፉ የነበሩ መዳም ቅመሞችን ወደ ራሳቸው ለመመለስ ወደ ሀገራቸው የታመሙ ልጆችን ለማስገባት ብዙ ነገር መሰባሰብ ተደርጓል። እሷ ቤት ብዙ እርዳታ አድርጋለች። ብዙ መልካም ነገር አርጋለች። ያ ሁሉ መልካም ነገር በዚች በአንድ ስህተት እንዲገደል መግባት አለበት። አስተውሉ። ማስተዋል ይስጣችሁ። በቃ ማስተ እንደ አንዳንድ ሰው ምንም የማይመቸው ሰው አለ። በነገራችን ላይ ምንም ጥሩ ነገር፣ በቃ መልአክ ሆናችሁ የመልአክ ስራ ብትሰሩ የማይመቸው ስንት ሰው አለ። እነኛ ሁሉ ሰው ይመቻቸው ማለት አይደለም፣ ግን በቃ ህፃን ልጅ ለምን ይሰደባል? ህፃኑን ልጅ ለምን ትሰድባላችሁ? ልጅቷንም እንደዚህ በጣም አይምሮዋ ከመነካቷ በቃ እኔ ፈጣሪን አላመልክም እናንተን የሆነ ነገር አድርጎ ካላሳየኝ አላመልክም። በቃ ስሜታዊ ያርጋል። ምክንያቱም ልጅ ነው ልጅ ስስ ጎን ነው። በጣም የወለደ ያውቀዋል። እኛ ስላልወለድን ስሜቱን አናቀው ማለት አይደለም። የወለደ ሰው ነው የሚያውቀው። ልጃችሁ በሽተኛ ተብሎ ሲሰደብባችሁ፣ ደንቆሮ፣ በጣም የከብድ ነገር ነው። ብቻ ግን ይሄን ነገራችን ለማስተካከልን ሞክርኛ ኢትዮጵያን ወደኋላ አንቅር። ሌላው ጊዜ ጋን ብታዩ እንዴት ህብረታቸው ለጥሩ ነገር የሚተባበሩት ነገር መጥፎን ነገር ተባብረው የሚያጠፉ ናቸው። ይህን ነገር አስተካክሉ። እንዴት ነው የምታዩት? እንዴት ነው ነገሩን የምታዩት? እቺ ብዙ መልካም ነገር አድርጋለች። ብዙ ጥሩ ነገሮች አድርጋለች። እሷም ደግሞ የተናገረችው የጉራጌ ማህበረሰብ ስራ ወዳድ ነው፣ ለቅሶ አይልም ሰርግ አይልም ነው። እንዴት ቅንጭብ አድርጋችሁ የትኛዋን ፓርት ሪከርድ ተደርጎ እንደተፖሰተች በቃ መጥፎ አፓርት በቃ ጉራጌ ሰርጋ ያቀብ ለቅሶ ያቀበች አፓርት ቀረጽ ይደረግ እና ይፖሰጣል። ሙሉ ሀሳቧን ቀርጾ አልፖሰጡም። ይሄ ነገር ነው በቃ ወደ ኋላ የሚያስቀረ መጥፎ መጥፎ ዋን ነው እየጠቀምን የምንሄደው ጥሩ ነገርና አንጠቀምም። ይሄ ነው አበሻ ወደኋላ የሚያስቀረ ነገር በጣም ያስጠላ ነገር ማለት ነው።